ጤና ይስጥልን፣ ውድ የሲዳማ ኒውስ አድማጮቻችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብልጽግና ፓርቲንና የክቡር የሲዳማ ክልል ፕሬዚዳንት የአቶ ደስታሌ ዳሞን ብልጽግና ፓርቲን በጥልቀት እንዳስሳለን። አብራችሁን ቆዩ። የብልጽግና የማንሰራራት ዘመን አንዱ ዋነኛ አሳሪ ቃልና የተግባር ምንጫችንም የሆነው በዚህ ዓመት ያየነውን የኮሪደር ልማት በሚቀጥለው ዓመት ስትመጡ አታዩትም። በዚህ ዓመት ያያችሁት ፕሮጀክት በሚቀጥለው ዓመት አታዩትም። ጨርሰን አስውበን አሳምረን አልቀን በአዲስ መልክ ታዩት አላችሁ፣ እንጂ የዘንድሮውን በሚቀጥለው ዓመት አንደግመውም። ያው ውሃ ተሻግሯል። ክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እንደተናገሩት በወራት ውስጥ ኮሪደር ልማቱንም አጠናቀዋል። አዲስ አበባን ከውበቷ የተነሳ ለማየትም የምታሳሳ ከተማም አድርገዋል። ስንዴም ወደ ውጭ ኤክስፖርት ሲደረግ ያየ ነው በእርስዎ የስልጣን ዘመን ነው። የባህር ዳሩንም ድልድይ አጠናቀው የመረቁትም እርስዎ ነው። በኦሮሚያ ክልል በእጅ እንዳይታረስ አድርገው ለገበሬ የሚያስብ አመራር መድበው አርሶ አደሩ በትራክተር ያረሰው እርስዎ ስልጣን ላይ ከወጡ በኋላ ነው። ገጠር ከተማው ኮሪደር ልማት የሚባል ሀገሪቷን እንደ ህንድ ሴት ያሳመረ ፕሮጀክቶች ተጠናቀው ያየ ነው በክቡር ጠቅላይ ሚኒስትሩ የመሪነት አመታት ነው። ስራዎች ተጠናቀው ነው እዚህ ደረጃ የሚደርሰው። ከዚህም በኋላ 24 ሰዓት ወደ 18 ሰዓት በቀን እየተሰራ ነው። ይህንን ማሳካት የሚቻለው በዚህ ሁኔታ ከኮንትራክተሩ ጋር ምክክር አድርገናል። ለውጥም ከጊዜ ወደ ጊዜ እያሳየ ይገኛል። በያዝነው እቅድ ነገሮች እየሄዱ ናቸው። እስከ ሰኔ ድረስ የሚታይ ከተቻለ መጨረስ ካልሆነም አጥጋቢ አፈጻጸም ደረጃ ይደርሳል ብለን ነው የምናስበው። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ በስድስት ዓመት የስልጣን ዘመናቸው አንድ ለህዝብ የሚጠቅም ፕሮጀክት ሳይሰሩ የሲዳማ ክልል የዞንና የወረዳ ነዋሪዎች ላቲሻ የሚባል ሲዳምኛ እንደናፈቃቸው ዘመናት ሲኖግዱ በሚሊዮኖች አውጥተን አስመረቅን እያሉ የአየር ላይ ጨዋታ የሚመስሉ ድልድዮችን እነሱም ሳይፈሩ ህዝቡንም ሳያፍሩ በሚዲያዎቻቸው እያሰራጩ የበንሳ ዳዬን በጀት በአራጣ ጨርሰው ህዝቡ ገንዘብ እንዲያዋጣ አንቀው እንዲያዙት አመታት ሲያልፉ በጤጥቻ ወረዳ ለመሳይ ማትበቀውን የመምህራን ደሞዝ የመንግስት አመራሮች ምክንያት እየፈጠሩ እየወሰዱባቸው ለአመታት ሰባት ፍዳቸውን እያዩ የሐዋሳ ከተማን ሀያ ዓመት ወደ ኋላ መልሰው ባለሀብቱ፣ ነዋሪውና ጎብኚውም ልቡ እየሸፈተ ከሁለት ክፍለ ከተማ በላይ አይቶ አውቅም የሚባለውና ስለ ሐዋሳ ከተማ እድገትና እውቀት የለውም ተብሎ በከተማው ነዋሪ የሚተችን ከንቲባ አምጥተው ሐዋሳን ከማልማት ይልቅ እንደ አባታቸው ርስ ተከፋፍለውና ተቀራምተው ለነዋሪም ለጎብኚም ባዶ እያደረጓል። በብልጽግና ስም ራሳቸውን አበልጽገው በአሜሪካና በአውሮፓ ቤት እየገዙና እየተዝናኑ ህዝቡ ራበኝ ሲልም ላማለይም በሰማይ ወተቷን የማለ እያሉ እየቀለዱበት ሲዳማ ሲንጋፖር እንሆናለች እያሉ ዳቦ የራበው ህዝብን በውሸት ያጠግባሉ። ሲዳሙ ከአ ሲንጋፖር ይካሺ ማያና

ያምናልም ይረዳልም። ታዲያ ምን ነው? ክቡር ጠቅላይ ሚኒስተር እርሶ ስልጣን ላይ ሲወጡ አደባባዩን ሞልቶ በቄጣ ላይ ተቀበሉት። እንደ ሁለተኛ ቤቶት ለልማትም ለጸሎትም የሚወዱት ክልል በሳምንት ሁል ጊዜ ከመውደዶት አልፎ እየመጡ አድረው እንደሚመለሱ ስለሚያወሩላትና ስለሚወዷት የውቢቷ ሀዋሳ ከተማ አሊያስ የእርሶን ፓርቲ የኔ ነው ብሎ ድምጽ የሰጡት የሰፊው የሲዳማ ታይቶ በማይታወቅ ልክ ሲበደል ለምን ዝምታዎት በዛ? ክቡር ጠቅላይ ሚኒስተር ሲዳማ በብልጽግና ስም ራሳቸውን ብቻ የሚያበለጽ ምድራዊውንም ሰማያዊን ምግብ ባላቸው ስልጣን የሚያልፈው የሚመስላቸው በዘረፋና በሙስና ፓብሎ እስኮባርን የሚያስንቁ ሙሰኛም አመራር ሲዳማን እንዳንበጣ ሲወራት ለምን ዝም አሉ? ክቡር ጠቅላይ ሚኒስትር እርስዎ ለህዝቦ ልማት ቀን ለሊት ሳይሉ ውጭ እየሰሩ ያድራሉ። የሲዳማው መሪ ህዝቡን በረሀብ ጨርሶ ጎዳና ያሳድራሉ። የተከበሩ የሀገር መሪ እርስዎ መጽሐፍ ጽፈው የሽያጩን ብር ለዋሳ ከተማ የተራራው ፕሮጀክት አውሉት ብለው ለአቶ ደስታ በስጦታ ይሰጣሉ። የክልሉ ፕሬዚዳንት ተራራውንም ለአመታት አስቁሞ የመጽሐፉ ሽያጭ ብርም እንደ ክልሉ ልማት ደብዛውን ካጠፉት አመታት ነጎ። ክቡር ጠቅላይ ሚኒስትር በተለያዩ የሀገሪቱ ከተሞች ገበሬዎች በትራክተር ያርሳሉ። የሲዳማ ክልል ገበሬዎች ትራክተሩን ቀርቶ በእጅ ለማረስ እንኳን ማዳበሪያ 11 ሺ ብር ገብቶባቸው ህይወት እንደ ኩራስ ደብዝዛባቸዋለች። ክቡር የኢፌዴሪ ጠቅላይ ሚኒስተር ዶክተር አብይ አህመድ የሲዳማ ህዝብ ከእርሶና ከመንግስቶ ጎን ነው። አሁንም የተቃውሞውን ድምጽ እያሰማ የሚገኘው በብልጽግና ስም የሙስና ብልግና እየሰሩ ያሉ የሲዳማ ክልል አመራሮች ይበቃቸዋል፣ የህዝብን ሀብት ገፈዋልና ከስልጣን ወርደው ይጠየቁልን ብሎ ነው። ክቡር ጠቅላይ ሚኒስተር በሲዳማ ብልጽግና ውስጥ ህዝቡ መሪዎቼ ናቸው ና ብልጽግናን የሚያስቀጥሉ አመራሮች ናቸው እያለ ሌት ተቀን ስማቸውን የሚያነሳው እንደነ ክቡር ሚኒስተር ዶክተር ፍጹም አሰፋ፣ እንደ ክቡር አቶ ሚሊዮን ማቴዎስ፣ እንደ ክቡር አቶ ደሴ ዳልኬ፣ እንደ ክቡር አቶ ዘነበ ኩሞ፣ እንደ ክቡር አቶ ጠራቱ በየነና ሌሎች በፌዴራል ደረጃ የሚገኙ ታማኝ የሲዳ ክልል ብልጽግና መራሮች ሲሆኑ በክልል ካሉ የብልጽግና መራሮች ደግሞ እንደነ አቶ ማራዶና ዘለቀ እንደነ አቶ አገና ኔቶና ሌሎችም የእርሶንና የፓርቲውን ራዕይ የሚያስቀጥሉ መኖሩን ተረድተው ክቡር ጠቅላይ ሚኒስትር የሲዳማን ህዝብ ሀብት የዘረፉና ዘርፈውም ከሀገር ያሸሹ የክልሉ አመራሮች ከስልጣን ወርደው በህግም እንዲጠየቁ እንዲያደርጉ ስንል በድጋሚ ለክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲዳማ ኒውስ ጥሪ ያቀርባል። ሲዳማ ኒውስ የህዝብ ድምጽ።